የሚማሩ አሜን በሉ። ለመማር የተሰጠ ልብ ያላቸው ሰዎች ኤክሰለንሲ የልቀት መንፈስ ይሰራባቸዋል። ምን ላይል ወሰነ እንዳይረግብ። አንዱ የልቀትን ስፒሪት የሚመታው መርከስ፣ ምትወስኑት ነገር ሃሌሉያ፣ የምትወስኑት ነው። ለእግዚአብሔር ለመኖር ራስን ለመለየት ምትወስኑት ህይወት ነው። እግዚአብሔር ብቻ እንዲሰለጥንብኝ ባወሰን እግዚአብሔር ብቻ እንዲመራኝ መወሰን፣ እግዚአብሔር ብቻ እንዲጠቀመኝ መወሰን፣ ኢየሱስ ብቻ ኢየሱስ ብቻ ለመሆን መወሰን። ሰይጣን ማንንም ከራ ቦታ ከሚቆልፍበት መንገድ አንዱ ከመርከስ ከጽድቅ ጎዳና ማውጣት። ኢየሱስ ጌታ፣ የቅድስና ሜንታሊቲ የጽድቅን አስተሳሰብ ይይይ ነፍሳችሁ ውስጥ ያለውን ከፍ ያለውን የላቀውን አስተሳሰብ ከመጀመሪያው ሐሳባችሁ ያረክሰው ቃላችሁ ያረክሷል። ከዛስ ኖርማል ተራዎች መንደር ይቆልፋቸ ላለመርከስ እምቢ ባልክ ቁጥር ምን እያልክ እንደሆ ልንገራች። ተራ ቦታ ለመገኘት አልክ፣ ላለመገኘት ራስ ወስኛሉ ማለት። ሁልጊዜ እንደ ማንም አይደል ስትል የምታደርገው ነገር አንዱ ላለመርከስ መወሰን። በኢየሱስ ስም ስልጣን ያንተ ነፍስ አይረክስ አሳብህ ወደ ንግግር አይረክስም። ማንም ሰው የተገኘበት አትገኝ። ማንም ሰው የሚመላለስበት ምልልስ አትመላለስ። ኢየሱስ የእግዚአብሔር ልጅ ያድናል። ሃሌሉያ። ትንሽ ደቂቃ ነው የተወሰነ ደቂቃ አወራለሁ። ኢየሱስ ጌታን ስለ ልቀት መንፈስ ኢየሱስ ጌታን ስፒሪት ኦፍ ኤክሰለንሲ ዛሬ የልቀት መንፈስ ያገኛቸዋል። ሞራ ባጋዳ እጆቻችሁን ከፍ አድርጉና የልቀት መንፈስ በሉ ሰይት አሜን። ባጋዳባ ላራሱ ባራዳ ክብር ለኢየሱስ ይሆን የልቀት መንፈስ ስፒሪት ኦፍ ኤክሰለንሲ በላያችሁ ላይ ከወደቀ ወይም ይሄ መንፈስ ከናንተ ጋር ከሆነ ኢየሱስ ጌታ ነው። በየትኛውም የህይወት ክፍላችሁ ውስጥ ማንም ምንም አይወዳደራችሁ፣ ወይም ማንም ቁመት ከናንተ ጋር አይለካካ። ስለዚህ ከውድድር ውጪ ብቸኛ የሚያደርግ ስፒሪት ዛሬ ይወድቅባቸዋል። ለሆነ ውድድር የማያቀርባችሁ መንፈስ ይወድቅባቸዋል። ግን አንድ ነገር ትቂት መንፈሴ ላይ ያው አንዳንድ ጊዜ እግዚአብሔር መንፈስ በሚመራው አቅጣጫ? ከእኔ ዝግጅት ውጭ ቢሆንም አውራለሁ። ኢየሱስ ጌታ ነው። ሃሌ ባራኮስ። ኢየሱስ ጌታ ነው። የልቀትን ስፒሪት እንዴት ነው መገንባት ምንችለው የሚለውን ጥቂት ነገር አውራል ማለት፣ ሰዎች ይሄንን የልቀት መንፈስ እንዴት ማግኘት ይችላሉ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ሲናገር ዳንኤልም ምን አይነት መንፈስ ሲበሉ ስለነበረበት ምን ሆነ ይላል ከ መኳንንቶች ኢየሱስ ጌታን ከመሳፍንቶች ከጠቢባን ምን አለ ይላል በለጠ። እስቲ በሉ ዳንኤልም፣ በሉ የልህቀት መንፈስ ስለነበረበት፣ አጃ ካታ አካባ። ልባርካችሁ ልናገር። እግዚአብሔር ውድድር፣ መለካካት፣ ሁሉ ነገር እኩል ከአንተ ጋር ከሚንጠራራበት ዓለም ያውጣችሁ። ይሄን መልካም መንፈስ በላያችሁ ላይ ይውደቅ። ካራባስ አስተውሉ። መጽሐፍ ቅዱስ እንደዚህ ይላል ኢየሱስ ጌታን ያ ኢየሱስ ጌታን ኢየሩሳሌም ቤተ መቅደሱ በፈረሰ ጊዜ ይላል ሃሌሉያ። ከኢየሩሳሌም ሃሌሉያ መቅደሱ ፈረሰ። መልከ መልካም ቆንጆ ቆንጆ የሆኑ ከዛ በጥበብ ይላል ኢየሱስ ጌታን ጠቢብ የሆኑ ከዛ ቶሎ የሚያስተውሉ ቶሎ የሚረዱ ለመማር ንቁ አስተዋይ ማይን ያላቸው አረ ኢየሱስ ጌታን ሶስት ጓደኛዎችን ምርኮ ወሰደ ይላል። እነዚህ የተወሰዱ ሰዎችን ማንነት ስትመለከታቸው ቶሎ የሚማሩ አረ ኢየሱስ ጌታ ለማጣን ለማን የሆኑ ጠቢባንን ወጣቶችን ይላል ሲማርክ ከመቅደሱ ዕቃ ጋር አብሮ ወሰደ። ተመልከቱ ሌሎች ሁሉ ባሪያ ተደርገው ተሰልፎ ተሰጥተዋል። ዳንኤል እና ወዳጆቹ ግን ለተለየ ስፔሻል ጉዳይ ነው የተወሰዱት። ተመልከቱ በምርኮ ነው ሄዱት ዘሆል ኢየሩሳሌም ተማርካለች፣ ቅጥሩ ፈርሷል፣ መቅደሱ ፈርሷል። በጣም ግን ለየት የሚያደርገው ምንድን ነው? አንተ በምርኮ ተወስደ እንኳን ተማርኳል እኮ በተማረክበት ቦታ ላይ መፍትሄ ለህግ የለ። እነዚህ ግን ለስፔሻል ጉዳይ ነው የተወሰዱት። ለምን የተለየ መንፈስ አለባቸው። ይህ የገባበት አውጣው። እሺ። ከዚያም በኋላ ምዕራፉ ነገራቸው። ኢየሱስ ጌታ። የመጀመሪያው ምዕራፍ ቁጥር ሶስት ላይ መጀመሪያ አሁን እያንዳንዱ ናቡከደነጾር በምርኮ ሲወስዳቸው የተፈጠረውን ነገር ነው እዚህ ጋር የሚናገረው። እነዚህ ከተወሰዱት መካከል ግን ለየት ያለ መንፈስ ያለባቸው ሰዎች አሉ። ኢየሱስ ጌታ ነው። እሺ። ከዚያም በኋላ ንጉሡ የቤተ መቅደሱ የቤተ ምኑን የቤተ መንግስቱን ጃንደረቦች አለቃ አዘዘው። እሺ

የሚያገኛቸው ሰዎች እነማን ናቸው ካላችሁ ማንኛውን ነገር ለመማር ክፍት የሆኑ ለመረዳት ለማወቅ የተዘጋጁ ሰዎች ዘ ስፒሪት ኦፍ ኤክሰለንስ ያገኛቸዋል። ያዙልኝ። አሁን ይሄ ማንኛውንም ማንኛውንም ትምህርት ችሎታ የመስማት የመረዳት ችሎታ አሁን እዚህ ጋር ማንኛውም የትምህርት ችሎታ ያላቸው አይልም ጉዳዩ። አሁን ሰውየው የሚፈልገው ሚማር ልብ ነው። ምን አልኩኝ? ሚማር ልብ። መቼም ኤክሰለንሲ ማያገኘው ሰው ማነው ነው ካላችሁ የመማር ልብ የሌለው ሰው፣ የመማር ልብ የሌለው ሰው መቼም በህይወቱ ላይ ኤክሰለንሲ አይመጣል? ይሄ ልቀትን አይገናኘው። የልቀት ስፒሪት ያለው በመማር ህይወት ውስጥ ነው። አሜን በሉ። ማንኛውንም ነገር ሰዎቹ ማለት ነው የነሱ አገር ባልሆነ ቋንቋ ኢየሱስ ጌታ ተወስዶ ይማሩታል። የነሱ አገር ባልሆነ ስርዓት ውስጥም እንኳን ያው ያስተውላሉ። እሺ እንቀጥል። እውቀት የሞላባቸው ሁሉን ነገር በፍጥነት መረዳት የሚችሉና ኢየሱስ በኢየሱስ ስም ከመረዳት የሚያዘገኝ መንፈስ ተመታ አሁን ችግሩ ከከፍታ ከልቀት የሚያዘገያችሁ አንዱ ከመረዳት መዘግየት ነገሮችን ከማወቅ የእግዚአብሔርን ቃል ከመረዳት ከማስተዋል መዘግየት ከማስተዋል የዘገዩ ሰዎች ሁልጊዜ ልቀት በህይወታቸው ላይ ሰራ ኤክሰለንሲ ደግሞ ምን ማለት እነግራቸዋል አሁን ስለ ኤክሰለንስ ስለ ልቀት ሳወራችሁ ሰው ዝም ብሎ የሆነ ነገር እንደሆነ ብቻ ነው የሚያልፈው ኖ ኖ ኖ የልቀት መንፈስ ሀሌሉያ አንዳች የሚጎልህ ነገር እንዳይኖር ነው የሚያረጋ። አንዳች የሚጎልህ ነገር በህይወት እንዳይኖር ያረጋ። አሜን። በሌላ አማርኛ በየትኛውም አይነት የህይወት አቅጣጫ ሊመት ቢፈልጉ መልሳለ። የትኛውም የህይወት አቅጣጫ ሰይጣን ፋይት ሊያረጋችሁ በጣም መክቶ መቆም የሚችሉ ሰዎች ናቸው። ኢየሱስ ጌታ። ቶሎ ምን የሚሉ በፍጥነት ለመማር በፍጥነት ለመማር በፍጥነት መረዳት የሚችሉና እስቲ ጮክ በሉና፣ በፍጥነት እረዳለሁ ዛሬ። ስለዚህ ስፒሪት እኮ ነው የምጠልየው፣ በፍጥነት መረዳት። ራካታላባሽ ቆይ እቺን አንብባትና ቆም ብዬ ላብራራ። በፍጥነት መረዳት፣ በፍጥነት መረዳት ወዳጆቼ፣ በፍጥነት መረዳት ማለት በፍጥነት በፍጥነት እግዚአብሔር ወዳየል ቦታ መድረስ ማለት ነው። እግዚአብሔር እግዚአብሔር ፈጥኖ ሊሰጥ የፈለገው ነገር የሚሰጠው ፈጥኖ ስትረዳው በፍጥነት መረዳት፣ በሉ በቶሎ መመረቅ ነው። በሉ አሜን። ታሽቶ ሎጂ የሚረዝመው በፍጥነት መረዳት ሲያቅት ያልኩት ገብቷችኋል። ታሽቶ ሎጂ ትምህርት ቤቱ እድሜው የሚረዝመው አስር ዓመት ሰባት ዓመት አስር ዓመት እንደ ዶክትሬት ምናምን የምትታሻው ሀያ ዓመት እያለ የሚታሻው በፍጥነት መረዳት የማይችሉ ሰዎች ታሽቶሎጂ እድሜ ይረዝማል። ኢየሱስ ጌታ ምን ማለት ነው? በሌላ አማርኛ እግዚአብሔር አንተን ለፈለገበት አጀንዳ ቶሎ የምትረዳው ከሆነ ቶሎ አክሰብት የምታደርገው ከሆነ እግዚአብሔር አንተ ህይወት ውስጥ ቶሎ ይጠቀማል። ቶሎ በአንተ ህይወት ውስጥ ይገለጣል። አጃኮብራ ጋዳ እንደዚህ ልባርካችሁ እግዚአብሔር በቶሎ ያብራላችሁ። እግዚአብሔር የሚናገረውን ሊል የፈለገውን ቶሎ ማስተዋል የምትችሉበት ግሬስ ያገኛችሁ። ቶሎ መረዳት ለምሳሌ አንድ ጉዳይ ስለ ምንም ጉዳይ፣ ወንጌል ስርጭት ወጥታችሁ ቶሎ የሚግባባችሁ ሰው አለ። ተመሳሳይ ነገር እያወራችሁ የማትግባባችሁ ክርስቲያን ሆኖ እንኳን ተው፣ ወንጌል ስርጭት፣ አማኞች ሆኖ ተመሳሳይ ነገር እያወራችሁ በጣም ሰዓታት ጊዜ የሚፈጁባችሁ ሰዎች አሉ። እነዚህ ከመልካም ነገር የዘገዩ ሰዎች ናቸው። እነዚህ ሰዎች ጋር መከራከር ምንም አያስፈልግም። ትቶ መሄድ፣ ትቶ መሄድ። አሌሉያ። ምክንያቱም እሱ እስኪረዳ ድረስ ያንተ እድሜ ይሄዳል። ህይወትህን ያዘገዩት ራካ ጫታ እረ ኢየሱስ ጌታ ነው። አሜን። ቶሎ ተረዱ፣ ኤክሰለንስ ያገኛቸዋል። ቶሎ መረዳት። በሉ እስኪ ልቀት መንፈሱ ዛሬ አንድ ሰው ይገባል። የልቀት መንፈስ እላዩ ላይ ይወርቃል። ራጋጃጋ ዳባሀሱብረዲገዳ በኢየሱስም የልህቀት መንፈስ ላያቸው ላይ ወደቀ። እ ከዛስ ቶሎም የሚረዱት በንጉሱ ቤት ለማገልገል ብቃት ያላቸው። በምን በባህሪያ ቤት በሰፈር ለሆነ ለሆነ ሰራተኝነት ልቀት መንፈስ አንተ ሰፈር አይደለም፣ የሚያስገለግል የልቀት መንፈስ ንጉሥ ቤት ነው የሚያስገባ። አይመጥንህም፣ መንደር ሰፈር ላይ አትቀመጥ፣ ተራዎች መንደር ላይ አትቀመጥ። አጆ ካራባ ጋዳባ በጌታ በኢየሱስ በከፍታ ላይ የልቀት መንፈስ አገኛችሁ። የልቀት መንፈስ እሺ፣ ያገለግሉ ዘንድ መረጣቸው። ተመልከቱ፣ በምርኮ ነው እየወሰደ ያላቸው፣ በምርኮ ግን ስፔሻል ሚላቸውን መረጠ። ሌላውን ሌላው ወስደው ጉሩኖ ሲከጣቸው ስፔሻል ሚላቸውን ግን በንጉስ ቤት ያገለግሉ ዘንድ አረ ኢየሱስ ጌታ ነው። ስርዓቱን ቶሎ የሚማሩት ወሰደና አስቀመጠ። እሺ ወጣት ወንዶች ናቸው። ከዛስ የባቢሎናውያን ቋንቋና ስነ ጽሁፍ እንዲያስተምራቸው አዘዘ። የባቢሎናውያን ቋንቋና ስነ ጽሁፍ እንዲያስተምራቸው አዘዘ። ምክንያቱም ቶሎ የሚረዱ ቶሎ የሚማሩ ተብሏላ። ኢየሱስ ጌታ ነው። እሺ ንጉሱን በየእለቱ የሚበሉትን ምግብና የሚጠጡትን የወይን ጠጅ ንጉሱ ከንጉሱ ማዕዳ እንዲሰጣቸው አደረገ። እሺ ለሶስት አመት ከሰለጠኑ በኋላ በንጉሱ አገልግሎት ከነዚህም መካከል ከይሁዳ የመጡ ዳንኤል፣ አናንያ፣ ሚሳኤል እና ዛሪያ ነበሩ። ያዝልኝ አሁን እዚህ ጋር አንደኛ ምን ብያችኋለሁ? አረ ኢየሱስ ጌታ የሚማሩ አሜን በሉ ለመማር የተሰጠ ልብ ያላቸው ሰዎች ኤክሰለንሲ የልህቀት መንፈስ ይሰራባቸዋል። ሁለተኛው ልቀት ህይወት ላይ ከሚሰራበት መንገድ አንዱ ሁለተኛውን አሁን እነግራችኋለሁ። እሺ የጃንደረቦቹ አለቃ አዲስ ስም አወጣላቸው። የጃንደረቦቹም አለቃ እዛው ሀገር ውስጥ ባለው በጣዖቱ የሚመስል የአዲስ ስም አወጣላቸው። እሺ ዳንኤልን ብልጣሶር ዳንኤልን የተለየ እንቅስቃሴ ስለሚያደርግ የተለየ ለየት ያለ ነገር ስላለበት እዛ በሚታወቀው ጣዖት ስም ሰጠው። እሺ አናንያ አናኒያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብድናጎን ብሎ ጠራው። አናንያን አብድናጎን ብሎ ጠራው። እሺ ዳንኤል ግን በንጉሱ ምግብና የወይን ጠጅ እንዳይረክስ ወሰነ። የሮቦ ሶቦ ብራካታሉ። ኧረ ኢየሱስ ጌታን! ምን ላይል ወሰነ እንዳይረክስ፣ በንጉሱ መብልና መጠጥ ላለመርከስ ወሰነ። ኢየሱስ ጌታን ለዓለም ከሚያረክሳችሁ ነፍሳችሁን ከሚያረክስ ስጋችሁን ከሚያረክስ ህይወታችሁን ከሚያረክስ ነገር ራሳችሁን በጠበቃችሁ ቁጥር በህይወታችሁ ላይ የልቀት መንፈስ ይመጣል። አንዱ የልቀትን ስፒሪት የሚመጣው መርከስ፣ በነፍስ መርከስ፣ በአንደበት መርከስ፣ በስጋ መርከስ፣ በአስተሳሰብ መርከስ፣ በተለያየ ሀሳብን በሚያረክስ ሁኔታ ውስጥ መገኘት ነፍሳችሁን ውስጥ ያለው ልቀትን ይዘዋል። ኢየሱስ ጌታ አሁን ያውላችሁ። ዳንኤል ሚሳይ ምንድነው? እንዳይረክስ ሳይ እንዳይረክስ እንዳይረክስ ምን አለ ወሰነ። ምን አለ ወሰነ። እሷው የምትወስኑት ነገር ነው። አሌሉያ የምትወስኑት ነው። ለእግዚአብሔር ለመኖር ራስን ለመለየት የምትወስኑት ህይወት ነው። እግዚአብሔር ብቻ እንዲሰለጥንብኝ መወሰን፣ እግዚአብሔር ብቻ እንዲመራኝ መወሰን፣ እግዚአብሔር ብቻ እንዲጠቀመኝ መወሰን። የሱ ብቻ የሱ ብቻ ለመሆን መወሰን። አዳ ኮቫካታሽ በጌታ በኢየሱስ ክርስቶስ እግዚአብሔር በተሻለ ክብር ይገናኛችኋል። መወሰን በህይወታችሁ ውስጥ ለእግዚአብሔር ብቻ ለመሆን በወሰናችሁ ትልክ እግዚአብሔር በላቀ መንፈስ ይሞላችኋል። ከፍ ባለ ስፒሪት፣ የገዢነት መንፈስ፣ በብልጫ መንፈስ አሜን ሷሜን። ከማንም ጋር ኖርማል አድርጎ ከሚገዛችው ሲስተም አንዱ መርከስ የሚባል ስፒሪት ነው። በተለያየ የሚያረክስ ነገር ውስጥ በተገኛችሁ ቁጥር ከማንም ጋር ተራ ስፍራ ላይ ትቀምጣላችሁ። ሰይጣን ማንንም ተራ ቦታ ከሚቆልፍበት መንገድ አንዱ ርክመርከስ መርከስ ከጽድቅ ጎዳና ማውጣት ኢየሱስ ጌታ የራስናን ሜንታሊቲ የጽድቅን አስተሳሰብ ነፍሳችሁ ውስጥ ያለውን ከፍ ያለውን የላቀውን አስተሳሰብ መምታት የመጀመሪያው ሀሳባችሁን ያረክሰዋል፣ ቃላችሁን፣ ስናችሁን ያረክሰዋል። ከዛስ ኖርማል ተራዎች መንደር ይቆልፋችሁ። ላለመርከስ እምቢ ባልክ ቁጥር ምን እያልክ እንደሆነ ልንገራችሁ። ተራ ቦታ ለመገኘት አልግ ላለመገኘት ራስን ወስኛሉ ማለት ሁልጊዜ እንደ ማንም አይደለም ስትል የምታደርገው ነገር አንዱ ላለመርከስ መወሰን አጆኮ ባራካ ኤ ኤ እናገራለሁ፣ እናገራለሁ ለዚህ ትውልድ በኢየሱስ ስም ስልጣን፣ ያንተ ነፍስ አይረክስም። አ አ አሳብ፣ ኑሮ፣ ወድ ንግግር አይረክስም። ማንም ሰው የተገኘበት አትገኝም። ማንም ሰው የሚመላለስበት ምልልስ አትመላለስ። ሰይጣን ሰይጣን በተለያየ የዚህ ዓለም ሲስተም ባረከሳችሁ ልክ እዚህ ዓለም ሲስተም ውስጥ ተገዝተው ከወደቁ ሰዎች ተመሳሳይ ቦታ ላይ አስቀምጧቸዋል። ተመሳሳይ ወንበር ላይ ኢየሱስ ጌታ። አሁን ላሳያችሁ ነው። ክብር ለኢየሱስ ይሁን። ዳንኤል፣ ሲድራቅ፣ ሚሳቅ አብደናጎም እነሱ ብቻ አይደለም ተማርከው የመጡት ከተለያየ አገር እዛውም ሀገሩ ላይ ያሉ ጠቢባን አሉ። ይሆናችሁ የተመረጡትም እዛ ያሉት በነገራችን ላይ ቶሎ የሚረዱ የሚማሩ ተብሎ ነው። እረ ኢየሱስ ጌታ። አብሯቸው ያሉት ጓደኞች ሁሉ ተማሪ ልብ ያላቸው አስተዋይ፣ ማይንድ ያላቸው ጠቢባን የተባሉ ናቸው። ግን ምን እንዳለ ታውቃላችሁ? ዳንኤል እኛ ጠቢባን ከተባሉት ጋር ማን ለካከማ እኛ የእግዚአብሔር ጥበብ ነው ያለብን፣ የዚህ ዓለም ጥበብ ያለ ሁሉም ይበሉትን አልበላማ። ሁሉም የሚበሉትን አልበላማ። የምትበሉት ነገር ህይወታችሁን ይወስኗል። ስለ እንጀራ አላወራው። ነፍሳችሁን ለመመገብ ምንድነው የወሰናችሁት? ምንድነው ስፒሪታችሁን ለመመገብ የወሰናችሁት? ምን አይነት ትምህርት ለመማር ወስናችኋል? ምን አይነት ቦታ ለመገኘት ወሰናችኋል? እንግዲያውስ ነፍሳችሁ የምትመገበው ነገር ወይ ያረክሳል፣ ወይ በልቀት የቅድስና የጽድቅ መንፈስ ይሞልሃል። ሜ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ እናንተ አላቸው፣ አሁን ከሰማችሁት ቃል የተነሳ ንጹሐን ናችሁ ንጹህ ፐርፌክት የሚያደርጋችሁ የምትመገቡት ምግብ ነው። ምን ነፍሳችሁ የሚመገበው ምግብ። አማን ኢየሱስ ጌታ ስብከት ሁሉ ትምህርት ሁሉ አንድ አይደለም አይደለም። ቸርች መተህ ረክሳ ልተወጣት ልትወጣት ትችላል። ያልኩት ገብታችኋል። አማን። ለምሳሌ እኔ ስለ ነቢይ እንትና እዚህ ርሱ ተደርጎ ሊነገረኝ አይለከተኝ አይመለከተኝ ነፍሴን፣ አያወፍራትም

በየፌስቡኩ የምንመገበው ነው። በየቲክቶኩ የምንመገበው ነው። ምክንያቱም ነብስ የምትመገበው እውቀት በሚባል ወርድ ወርድ ነው የምትመገበው ሐሳብ ነብስ ቃል ነው የምትመገበው። ኢየሱስ ጌታ የነብስ ምግብ አጃካታ ህይወትህን ወደ ልቀት ያመጣታል። ህይወትን ወይም ወደ ታች ይወስደታል። እነዚህ ሰዎች ምግብ መረጡ። ሁሉም እኩል የሚጠቡትን ምግብ አልበላም አይደል? ሁሉም እኩል የሚጋቱትን ምግብ አልበላም አይደል? ተሰብስባ ምትጋታውን ዓለም ሁሉ ተሰብስባ አንድ ስፍራ የምትጋታውን መጋት አልፈልግም አሉ። እናስ ምግብ ይለይልን። ሻካራካዳ ኢየሱስ ጌታን ከሆነ የጣዖት መስዋዕት ውስጥ እየመጣ የሚጠጣውን ምግብ አንበላም አሉ። ራኮሳታ ለመኖር አለ የምንም የትኛውን አግበስ ብሼ መብላት አይጠብቅብኝ ኢየሱስ ጌታ አሜን።

ከዚህ ሲስተም ጋር መአኩል መሄድ አትችልም፣ አይደል ሚሉ የሆነ የሆነ ነገር እምቢ ስትል ከሲስተም ጋር እኩል እኩል አትሄድም። ከሁኔታው ጋር እኩል አትሄድም። ከአየሩ ጋር እኩል አትሄልም። እንዲህ ካልሆንክ ኖ ኖ ኖ፣ እሱ ነው እንደውም ከኋላ ሚያደግህ። ለምን? የእኔ ሪትም እንደነሱ አይደለም። የእነሱ ቋንቋ አይገባኝም። እንዴት እንደ ታውቃላችሁ? አንዳንዶቹ እየዋሹ ይግባባሉ። አንተ ጋር ሲመጣ ግን አይሰራ። ያው ጴጥሮስ ጋር ሲመጣ እየዋሸ አይገባም። እየዋሸ አይ አይ፣ አንተ እሱን ትመስላለህ ይላል። ለምን አንዳንድ ጊዜ ለሎና ነው የሚሰራው፣ ለኛ አይሰራም። መጽሐፍ ቅዱስ ዓለም አልተገባቸው ሚል አልተገባቸው ሚል ኤኮ ሻባራዳ ኢየሱስ ጌታ አልተገባቸው ለምን ሲባል ከዚህ ዓለም አይደሉም። በዚህ ዓለም ቀመር አይኖሩም፣ በዚህ ዓለም ውጥን አይኖሩም። ሌላ ሰማይ አላቸው፣ ሌላ ምግብ አላቸው፣ ሌላ ሲስተም አላቸው። አንድ ሰው ጮሁና እንዲበሉ የኔ ምግብ በሉ ባ ያባቴን ፈቃድ ማድረግና በተመሳሳይ ኢየሱስን ከፈሪሳውያን ያስበለጠ ከሲስተሙ ያስበለጠ ምንድን ነው ስትሉ፣ ምግቡ ዓለም የሚያዘጋጀው ማንኛው ምግብ አይመገብም። ምንድን ነው የምትበላው ስትሉት አያያይ እኔ የምበላው የአባቴን ፈቃድ ነዋል። እኔ እለት እለት የምመገበው የአባቴን ፈቃድ ነዋል። እግዚአብሔር ይሄን ምግብ ይስጣችሁ። የዕለት እንጀራችን ዛሬ ስጠን ተብሎ እንደ ጻፈ እግዚአብሔር በየቀኑ መገለት ይስጣችሁ፣ በየሰከንዱ ብርሃን ይስጣችሁ። አሜን ላለ መርከስ ንጉሥም ምግብ በመብላት ላለመርከት ወሰኑ ወሰኑ። አቋም ምን አይነት ሰው መሆን ትፈልጋ? አቋም ኢየሱስ ጌታ አራንድ ሰው አሜን ያለ አቋም ንገሥ። ወላዋይ ሰዎች አይነግሡም አይደርሱም። አትወላውሉ፣ አቋም ይኑራችሁ። ምንድን ነው መሆን የምትፈልጉት? ታርጌታችሁ ምንድን ነው? ማንን ነው መሆን የምትፈልጉት? እግዚአብሔር የነገራችሁ ሁሉ ቦታ አይረገጥም፣ ሁሉን አይከውንም። ሆኖ አንድ ነገር አለ። ስሙኝ፣ አንድ ነገር አለ። የምትሆኑት ኢየሱስ ጌታ ሁሉን አትሆኑም። እናንተ አትበታተኑ፣ ኢየሱስ ጌታ ይሁላችሁ። እያንዳንዱ እያንዳንዱ ቀስት ታርጌቱን ካላየ መምታት አይችልም። እንደ ቀስት ነው። ታርጌት አለን፣ አንድ ታርጌት አለን፣ የህይወት ግብ ዋዳኮቫስካባ ኢየሱስ ጌታ ልባርካችሁ። እግዚአብሔር አቋም ይልቀቅባችሁ፣ ውሳኔ ይልቀቅባችሁ። ሚማኑ ምን? ኢየሱስ ጌታ ነው። ሁሉንም ትምህርት ይመገባል። ሁሉንም ለምን ለምን ካላችሁ አቋም ህይወት ውስጥ የወሰነው የህይወት አቋም የለውም። የህይወት አቋም የሌለው ሰው የሁሉም ነው፣ የሁሉም የሁሉም አይደለውም። ኢየሱስ ጌታ የሁሉም አይደለውም በሉ። ይኸውላችሁ፣ አንድ ነገር ወሰናችሁ ወይ፣ ሞቱ ወይ ኑሩ። የሆነ ነገር ይፈጠር፣ አሜን በሉ። ቢያንስ እንኳን በነገራችን ላይ የሆነ ዘመን ላይ ስደርስ፣ እስኪ ሰው ከአንተ የሚማረው አንድ ለሆነ ነገር ነው። በቃ የተሟሟትክበት ነገር ይኖር። ለምንድ ነው የኖርከው? ይበሉ በዘመን ምንድነው የገዛ፣ እንዴት እዚህ ቦታ ደረስክ ሲባል፣ አንድ ነገር ለዚህ ወስኜ ነው። ኢየሱስ ጌታ ለዚህ አሜን። ወንጌል ከሆነ መስበክ፣ እሱ ላይ ሞጠጥ በል እሱ ላይ ብዙ ክብር ለመግለጥ ራስን አዘጋጅ። ትንቢት አለም ከሆነ የሆነ ነገር ላይ ወስኑ። ወዳጆቼ፣ አሜን። ወስኑ፣ ወስኑ። በማገለግለው ፊት ነው የሚለው። መጽሐፍ ቅዱስ እንዲህ ይላል፣ በሁለት ሀሳብ የሚያነክስ ከእግዚአብሔር ዘንድ አንዳች አንዳች አንዳች። እግዚአብሔር የወሰኑትን ሰዎች አይዘልም። የወሰኑ ሰዎችን ማለፍ አይችልም። ለምን እግዚአብሔር ውሳኔ ያምናል? ኢየሱስ ጌታ ነው። ሁሉ ታውስ። በየትኛውም የህይወት ክፍል ውስጥ ሁሉም ያምረው ሰው ሁሉም ያምራ ሴት አታገባ፣ ሁሉም ያምረው ወንድ አያገባ። የትኛውም ነገር ማያዛችሁ ወስኑ። ኢየሱስ እዛ መንገድ ላይ ማለት ነው። ብትደክሙ ብትነሱ፣ እዛው ሙጭጭ በሉ። አልሄድም፣ ከደጅ አልሄድም። እዚሁ ጋር ትቀባኛለህ፣ እዚሁ ቦታ ላይ ትመጣልኛለህ። ኢየሱስ ጌታ ይመጣል። አይ አሁን እኮ ደክማል፣ አምላክ ትቷል። እጠብቋለሁ፣ ቆይቼ ደጁን ጠናውት ራካታካዳ አንድ ነገር ላይ ስትወስን ሰው ሁሉ ትቶሃል ሲል አትሄድም። አንተ እኮ እግዚአብሔር ትቶሃል ሲል እዛው እናንተ ሂዱ፣ ችግር የለውም እግዚአብሔር እጅ ላይ ነኝ።